ሃይ ጋይዝ እንዴት ናችሁ? በዛሬው ቪዲዮአችን የምንመለከተው አንድ ከሰሞኑን ስለተማርኩት ቃል ነው። ቃሉ ኢንዱስትሪየስ የሚል ነው። ስለዚህ ኢንዱስትሪየስ ማለት ዲሊጀንት ኤንድ ሃርድወርኪንግ ይለዋል ዲክሽነሪ ማለት ነው። በተለያዩ ዲክሽነሪዎች ለማየት ሞክሬ ነበር። በጣም ደስ የሚል ቃል ነው፣ የወደድኩት ቃል ነው። አንድ ሰው ኢንዱስትሪየስ ነው ስንል በጣም ኤክስትሪምሊ ሃርድወርኪንግ ነው እና ፐርሲስተንት ነው እያለ እና በተለያዩ ዲክሽነሪዎችም ስናየ፣ ለምሳሌ በሜሪያም ዌብስታር ኮንስታንትሊ ሬጉላርሊ ኦር ሃቢችዋሊ አክቲቭ ኦር ኦኪፓይድ ይላል። በካምብሪጅ ዲክሽነሪ ደግሞ ሬጉላርሊ ወርኪንግ ቬሪ ሃርድ ይላል። ስለዚህ ኮንሲስተንትሊ ወይም ደግሞ ፐርሲስተንትሊ የሚሰራ ተክቶ የሚሰራ ሰውን የሚያሳይቃል ነው በዲክሽነሪ ዶትኮም ደግሞ ወርኪንግ ኢነርጀቲክሊ ን ዲቮትድሊ ይለዋል። ሃርድ ወርኪንግ ወይም ዲሊጀንት ይለዋል ማለት ነው። ሰው የተለያዩ ዲክሽነሪዎች የተለያዩ ሚኒንግ አለው እና ቃሉም በጣም ነው የወደድኩት። እና ምን ያክል ኢንዱስትሪስ ነን፣ ምን ያክል ፕሮዳክቲቭ ነን፣ ምን ያክል ውጤታማ ነን የሚለውን ነገር ራሳችንን ብናይ ጥሩ ነው ብዬ አስባለሁ። ኢንዱስትሪስ ነን ወይ? በምንሰራበት በማንኛውም እንቅስቃሴ ኢንዱስትሪስ ነን ወይ የሚለውን ለራሳችን የምንጠይቅ ጥያቄ ይሆናል ማለት ነው። ባይብልስ ምን ይላል? ስለዚህ ወይም ስለ ትጋት መጽሐፍ ቅዱስ በተለይ በምሳሌ መጽሐፍ ላይ ብዙ ሀሳቦችን ያነሳል። ባይብላችን ሶ ቨርስ ኦፍ ዘ ዴይ ለሰው ልጅ የከበረ ሀብት ትጋት ነው የሚለው ዴሊ ቨርሳችን ነው። በጣም ብዙ ቨርሶች አሉ። ምሳሌ ምዕራፍ 13 ቁጥር 4 ላይ የታካች ሰው ነፍስ ትመኛለች አንዳችም፣ አታገኝም የትጉ ነፍስ ግን ትጠግባለች ይላል። በመጽሐፈ ምሳሌ ምዕራፍ 10 ላይ ስንሄድ ደግሞ ቁጥር 4 ላይ የታካች እጅ ችግረኛ ታደርጋለች፣ የትጉ እጅ ግን ባለጠጋ ታደርጋለች ይላል። እንዲሁም ደግሞ በመጽሐፈ ምሳሌ ምዕራፍ 12 ወረድ ብለን ወደ ቁጥር 24 ስንመለከት የትጉ እጅ ትገዛለች፣ የታካች እጅ ግን ትገብራለች ይላል። ስለዚህ መጽሐፍ ቅዱስ ትጋትን የሚያበረታታ መጽሐፍ ነው። በተለይ ይህን ለመረዳት መጽሐፍ ምሳሌ ብናነበው የበለጠ መረዳት እንችላለን። ስለዚህ አንድም ደግሞ ሶሻል ሚዲያ ላይ ፒንተረስት ላይ ያየው ታሪፍ ሀሳብ ያለው ግራፊክስ ነበር። እዚጋ እንደምታዩት ይህም ከምሳሌ መጽሐፍ ላይ የተወሰደ ነው። ዱ ዩ ሲ ኤ ማን ስኪልፉል ኢን ሂዝ ወርክ ሂ ዊል ስታንድ ቢፎር ኪንግስ ይላል። ስለዚህ በትጋት መስራት ውጤታማ በሆነ መንገድ መስራት አንድ ነገር ላይ በጣም ኤክስፐርታይዝ እንድንሆን ያደርገናል፣ ወይም ደግሞ በጣም ውጤታማ እንድንሆን ያደርገል። ኢንዱስትሪየስ ስንል ረጅም ሰዓት መስራቱን ብቻ ሳይሆን ውጤታማነትም የያዛል። ስኪልፉል መሆን አንድ ነገር ላይ በጣም ኤክስፐርት መሆንንም ያካተተ ነገር ነው፣ ውጤታማነትንም የያዘ ነው። ምክንያቱም ዘሞር አንድ ነገር በሰራን ቁጥር እዛ ነገር ላይ ያለን ኤክስፔሪየንሳችን እየጨመረ ስለሚሄድ ቢካም ስኪልፉል ኢን አውር ወርክ ሰው እዚህም ጋር የሚናገረው ሀሳብ እሱ አንድ ሰው ስኪልፉል በሆነ ቁጥር ወይም ኤክስፐርት በሆነ ጊዜ በጣም ተፈላጊ ይሆናል በነገስታት ፊት እንደሚፈለግ ነው የሚናገረው እና ዋት ኤ ላቭሊ ቨርስ ይህ ምሳሌ መጽሐፍ ምዕራፍ 22 ከቁጥር 29 ላይ ማግኘት እንችላለን እንዲሁም ደግሞ አንድ ሰው ኮት ያደረገውን ነገር ስንመለከት አንድ ባይናንስ ስኬር የሚባል ዌብሳይት ፖስት ላይ ነው ያየሁት ሰው ምን ይላል ዲሊጀንስ ኢዝ ደ ግሬተስት ዌልዝ ብሏል አንድ ሰው ፖስቱ ላይ እና the most diligent people in the world are the Chinese. Our diligence is engraved in our bones ይላል እና ስለ ቻይናዎች በጣም ብዙ ጊዜ እንሰማለን፣ እና ምን ያህል ሃርድ ወርኪንግ እንደሆኑ። ፍሬውን ደግሞ እንዴት ነው የምናየው? ሜዲን ቻይና የሚሉ ፕሮዳክቶችን ስንመለከት እንደምናውቀው ነው። ዓለምን ያጨናነቁ ፕሮዳክቶች ናቸው፣ እና ያ የትጋታቸው ውጤት ነው ማለት ነው። ስለዚህ የቻይና ምርት የማይገባበት ቦታ የለም ማለት ነው። በአለማችን ላይ ከትጋታቸው የተነሳ ከውጤታማነታቸው የተነሳ እነሱ ብቻ ኤክሲል ያደረጉበት ሌላ ሀገር አሜሪካን ጨምሮ ወደ ኋላ የቀሩበት ነገር አለ። እንዲሁም ቻይና ደግሞ ከወርልድ ኢኮኖሚ ከአሜሪካ ቀጥላ በሁለተኛ ደረጃ ነው የምትገኝ። በቻይና እና በአሜሪካ መካከልም ያለውን የኢኮኖሚ ፉክክር የምናውቀው ነገር ነው። ሰው ይህ ሁሉ የዲሊጀንስ ውጤት ነው ማለት ነው። እንዲሁም ደግሞ አንድ ዌብሳይት ላይ ወርልድ ፖፕሌሽን ሪቪው የሚል ዌብሳይት ጋር ገብቼ እያየው ነበር፣ እና በአቬሬጅ ሀገራት ያላቸው የስራ ሰዓት ምን ያክል እንደሆነ ላይፍ በሆነ ሁኔታ ያሳየናል። ለምሳሌ ራሽያ 38.2 ርስ ነው አቬሬጅ ወርኪንግ ሰዓት፣ ካናዳ 32.3፣ ዩናይትድ ስቴትስ 36.1። ሀገራችን ኢትዮጵያን ደግሞ ብናይ 30.8 ሰዓት በአቬሬጅ። የቻይናን ደግሞ እንመልከት፣ ቻይና 44 ነጥብ 8 አወርስ ነው ከኢትዮጵያ ጋር ብናወዳደረው ይኸው ይሄው 30፣ የነሱ ደግሞ 44። ዲፈረንሱ ምን ያክል ሂዩጅ እንደሆነ ማየት እንችላለን። ሶ ዴቨሎፕድ የሆኑ ሀገሮች ብዙ የሚሰሩ እንደሆኑ ግልጽ ነው። ሶ ሜክሲኮ 42፣ ብራዚል 37። አሁን ሳውዝ አፍሪካን ብንመለከት ዴቨሎፕድ ከሆኑ የአፍሪካ ሀገሮች ውስጥ ሳውዝ አፍሪካ በቶፕ ፋሽ ውስጥ አለች ሳውዝ አፍሪካ 42 ሰዓት ግብፅ 45 ሰዓት አልጀሪያ 42 በጣም በሚገርም ሁኔታ በጣም ያደጉት ሀገራት የስራ ሰዓታቸው ከፍ ያለ ነው ማለት ዩናይትድ አረብ ኤሚሬትስ 48 ነው ስለዚህ 40 ናቸው በብዛት ዴቨሎፕድ የሆኑ እንትኖች 40 ናቸው ኢትዮጵያ 30 ላይ ነው የምትገኘው ሰው ባጭሩ ምንድነው የተለያዩ ሀገራት የተለያዩ ከፍ ያለ የስራ ሰዓት አላቸው ማለት ነው። ወይም ዲሊጀንት ነው የሚሰሩ ማለት ነው። የዛሬው ቪዲዮችን ይመስላል ላይ ኮሜንት ሰብስክራይብ ማድረግ እንዳትረሱ። እናንተም ጥያቄያችሁን አስተያየታችሁን ኮሜንት ሴክሽን ላይ ጻፉልን፣ ይደርሰናል። እናመሰግናለን።